ሰላም ሰላም፣ ውድ የአስቴር ቲዩብ ቻናል ተከታታዮች እንደምናችሁ። ሁሉ ሰላም ከኔ ጋር አልሐምዱላ። እንግዲህ ለምታቆኝ ታቆኛላችሁ፣ ለማታቆኝ ፋፊራያ ቲዩብ ነኝ። ፋፊራያ ብላችሁ ዩቱብ ቻናል ላይ ታገኙኛላችሁ። ዛሬ ኢንተርቪው ልደረግ ነው በአስቴር ቲዩብ። አስቴር ቲዩብ ካወቃችኋት ኢንተርቪው ልታደርገኝ ነው። እሷን ማበረታቷት ሰብስክራይብ አርጓት። ዛሬ የዛሬው ኢንተርቪያችን ይቀጥላል። መጀመሪያ ቻናል ስትገቡ ሰብስክራይብ ላይክ በማድረግ ቤተሰቡን ዳይ ወደ ጥያቄው አስቴርዬ፣ ኢንተርቪው ልታደርገኝ ነው። በመጀመሪያ ፋፊ ማናት፣ የት ሀገር ተወልዳደገች ትላለች ፋፊ እንደምታዋት ፋፊ ነች። ተወልዳ ያደገችው ራያ በሚባል አካባቢ ነው። ልዩ ቦታው ጨርጨር ይባላል። ካወቀችሁት የራያ ልጅ ነኝ ለማለት ነው። ሁለተኛው ጥያቄ የታደገች ነው የሚለው፣ የተወለድኩት ራያ ነው፣ ያደጉት ጨርጨር ነው። እዛ ጨረስኩኝ። አሁን የምኖረው ሳዑዲ አረቢያ ሪያድ የሚባል ከተማ ነው። በባህሪዋ በባህሪዋ ምን አይነት ናት? ፋፍዬ እያለች ነው አስቴርዬ። ፋፊ በባህሪዋ በጣም ትስቃለች፣ በጣም ሳቂታ ነች። ትንሽ ነገር ነው የሚያስቃት፣ ቶሎም ትከፋለች። የተከፋችበት ምክንያትንም ቶሎ ትረሳዋለች እና ፍልቅልቅ ያለች ልጅ ነች ስለማለት ነው እኔ ራሴን ስለማውቀው። እንግዲህ ሌላ ሰው ቢለኝ ጥሩ ነው ብዬ አስባለሁ። እንግዲህ እኔ ያወቅኩትን የኔ ባህሪ ያወቁትን ለእናንተ እየነገርኳችሁ ነው ማለት ነው። ምን አይነት ባህሪን አላት ለሚለው ቶሎ ይከፋታል፣ ቶሎም ትደርሳለች፣ ሳቂታለች። በቃ እኔ እኔ እንጃ ቶሎ ነው የምስቀውም ቶሎ ነው የሚከፋኝ። ይሄ እንግዲህ እንደኔ ነው። እናንተ ደግሞ ሌላ ጥያቄ ካላችሁም ኮመንት ላይ መጻፍ ትችላላችሁ፣ መብታችሁ ነው። ፋፊ ትዕግስተኛ ናት ለሚለው ደግሞ ፋፊ ትዕግስት የላትምም፣ አይባልም ትዕግስትም አላትም አይባልም። በቃ መካከለኛ አለኝ፣ በቃ ትዕግስት አለኝ። ይታገሳሉ እንደ ማንኛውም ሰው ማለት ነው። ትዕግስቴ ካለቀ ደግሞ በቃ አለቀ ነው። በጣም እየሳቁ ነው፣ እውነት ለመናገር ማለት ነው። ለመጀመሪያ ጊዜ ስለሆነ ኢንተርቪው የሚደረገው የት ነው የምትኖረው ፊፋዬ ብላለች። አሁን የምኖረው ሳዑዲ አረቢያ ነው፣ ሪያድ በሚባል ከተማ ውስጥ እኖራለሁኝ። ሌላ ምን ነበረ? እያነበብኩ ነው የምመልሰው ምክንያቱም አፋፍዬ ከሚዲያ ምን አተረፈች እያለች ነው ሚዲያ። ከመጣሁን ሰባት ወር ገደማ እየሆነኝ ነው ወደ ሚዲያ ከመጣሁን። እንግዲህ ይሄ ሚዲያ ብሎ እንትን አይልም፣ ገና አላደግንም። እንድናደግ ደግሞ የእናንተ በርታት ያስፈልገናል። ከሚዲያ ብዙ ጓደኞችን ለምሳሌ እንደ አስቴር አይነት ጓደኛ ሚዲያ ላይ ያወቋት፣ በጣም መወዳት በጣም አስተዋይ ልጅ ነች። በጣም ትመክረኛለች ብዙ ልጆችም ከሷ ውጭም ብዙ ልጆች እንዳቃርቦኛል ብዙ ደጋግ ልጆች የሚረዱ ልጆችም አሉ፣ በዩቱብ ዙሪያ ላይ ማለት ነው። ዩቱብ ከፈለን አልከፈለን አደለም ዋናው ነገሩ ማለት ነው። ዋናው ነገሩ ከዩቱብ ብር ብቻ አደለም ምታቅ የምናገኘው ማለት ነው። ከዩቱብ ሰው እናገኛለን። ከዩቱብ በጣም ጥሩ ጓደኞች እናገኛለን። ከዩቱብ ትዳርም ሊገኝ ይችላል። እስካሁን አላጋጠመንም እንጂ ማለት ነው የኔ ቆንጆ በጣም እየሳልኩ ነው፣ እውነት ለመናገር ደግሞ ፈርቻለሁ፣ እውነት ለመናገር ብቻዬሽ እና ማይ ጋድ። ዩቱብ ፊፋዬ ዩቱብ ከጀመረች ምን ጥቅም አገኘች ለሚለው ነው፣ ገና ጥቅም አላገኘውም። ኢንሻላ ጥቅም እንደማገኝ ደግሞ ተስፋ ላይ ነኝ፣ ምኞት ላይ ነኝ። ኢንሻላ በቅርቡ ማለት ነው። በአሁኑ ሰዓት በኢትዮጵያ መጥፋት ያለበት ነገር ምንድን ነው? እያለች ነው። በአሁኑ ሰዓት ኢትዮጵያ መጥፋት ያለበት ነገር ዘረኝነት፣ በቃ ይሄ በቃ እምቢተኝነት። እኔ ማን ነኝ፣ እኔ እኔ እንደዚህ ነኝ፣ እኔ እከሌ ዘር ነኝ የሚለው ነገር ዘረኝነት፣ ይጥፋለን፣ እውነት ፍቅርን ይስጠን፣ ሁላችንንም እንተሳሰብ። የምትሳሰቡን አላህ ይስጠን ብዬ አስባለሁ። ዘረኝነት ከጠፋ የእከሌ ብሄር ብሄርተኝነት ከጠፋ ሁሉም ሰላም እንደሚሆን ታስፋለኝ እውነት ለመናገር እንዋለን? ሁላችንም ማለት ነው። ፋፍዬ ከቤተሰቦችሽ ስንተኛ ልጅ ናት? አላለችም ሶስተኛ ልጅ ነኝ። ከቤተሰቦች ሶስተኛ ልጅ ነኝ ኔ ፋፍዬ ፍቅረኛ አላት? አለች ፍቅረኛ የለኝም። ይሄ እንግዲህ አጭር መልስ ነው። ፍቅረኛ የለኝም። ፋፍዬ ከእንቅልፏ ስትነሳ ራሷን ኢትዮጵያ ብታገኘው ምን ትላለች? እያለች ነው። በጣም ነው ደስ የሚለኝ ባገኘው እኔ እንጃ፣ አልከፋም። አንደኛ በጣም ናፍቆት አለብኝ፣ ሌላው ነገር አይታየኝም። ስደትም ከፈለግኩ እኮ ተመልሼ እወጣለሁ፣ ተመልሼ እሄዳለሁ። ስደት ምን ጊዜም አዲስ ነው። ኢትዮጵያ በአሁኑ ሰዓት ከእንቅልፌ ስነቃ ኢትዮጵያ ቢሆን ምን ትላለች፣ በጣም ነው የምደሰተው። በጣም ነው እኔ እንጃ፣ ቤተሰቦችን ለማግኘት በጣም ጉጉት ስለነበረኝ ደስ ይለኛል በቃ ከቤተሰብ ጋር በናፍቆት ማለት ነው። ማና መጣኝ ብዬ ልጠይቅ እችላለሁ መቼም። እና ሌላኛው ጥያቄ ነበረ ፋፍዬ፣ በስደት ስትኖር ኢትዮጵያም እያለች የሰው ያስተምራል የምትለው ነገር ካለ ብታወሪ። ፋፍዬ ብላለች ሰው ያስተምራን ብዬ ተወላለሁ ድቃሜ ያ ሰው ነው እንግዲህ ያ ሰው ያስተምራን የምትለው ነገር ካለብታ ፊፋዬ የማትደራደርበት አራት ነገሮች ፊፋዬ የማትደራደርበት አራት ነገሮች እያለች ነው። አንደኛ በአንደኝነት እምነቴ እምነቴ እኔ ህይወቴን እሰጣለሁ፣ ወይም እምነቴ ማለት ነው። ሁለተኛ ቤተሰቦች እናትና አባቴ ቤተሰብ በሙሉ ማለት ነው። ሁለት ተባለ። አራተኛ ደግሞ ሀገሬ፣ ሀገሬ መቼም ቢሆን አልክዳም። ሀገሬ አንድ ቀር አይደለ ሌላ ምንድነው? አንድ ደግሞ ክብሬ። አንደኛ እምነቴ፣ ሁለተኛ ቤተሰቦችን በአጠቃላይ ማለት ነው። ሚዲ ሶስተኛ ምንድን ነው ያልኩት? እናንተ እስኪ ኮመንት ላይ የቀረ ነገር ማለት ነው። መጽሐፍ አለባችሁ ግዴታ። ሶስተኛ ሀገሬን፣ አራተኛ ክብሬን። ክብሬን የሚነካብስ እኔ አልደራለንም በፍጹም እጠላዋለሁ። በቃ ክብሬን በጣም ነው የምወደው ማለት። ከዚህ እንግዲህ ከአራቱ ተጠቅሶላችኋል። ቅሬታ ካለ ኮመንት ላይ ቪዲዮ ጥራት ከሌለ ካሜራ ምናምን ካለ መጽሐፍ መብታችሁ ነው። ጥያቄ ጨረስኩኝ፣ ወላሂ ጨርሼ ይመስለኛል። በጣም ፈርቻለሁ እኔማ። ትደራደረብ ይሄ ጥያቄ ያለው ፋዬ ቆንጆ ልጅ ነሽ አላለችም። ቆንጆ ቆንጆ ልጅ ነሽ፣ በማን ወጥተሽ ነው በአባትሽ ወይም በእናትሽ የወጣሽው? በሶሻል ሚዲያ ምን ተማራች እያለች ነው። እኔ ቆንጆ አይደለሁም፣ አላስጠላም። ቆንጆ አይደለሁም እውነቱን ለመናገር ማለት ነው፣ ምክንያቱም ብዙ ቆንጆዎች ስላሉ እኔ ቆንጆ ከቆንጆቹ ደረጃ ለአላስተላዩ አላስተላም በቃ ዝም ብሎ ሰው ነኝ እና ማንኛውም ሰው ደግሞ አንድ ነው። ሁሉም ሰው ቆንጆ ነው፣ በተለይ ቆንጆ ልብ ካለና ቆንጆዎች ነን ሁላችንም፣ ሁላችንም ኢትዮጵያውያን ቆንጆ ልብ እንዳለን ደግሞ አልደራደርም። እኔ እንጃ ምን ተማረች እያለች ነው ሚዲያ ላይ የተማርኩት ነገር በራስ መተማመን በራስ መተማመንን በራሴ እንድተማመን እረድቶኛል። ሌላ ነገር ደግሞ ከሰው ጋር መግባባትን ይህንን አትርፊያለሁ፣ እና ስላዳመጣችሁ እጅግ ከልብ ነው አመሰግነው። የዛሬው ኢንተርቪችን ይህን ይመስል ነበረ። ለምታቁኝ ፋፊራያ ለማታቁኝም ፋፊራያ ቻናል ላይ ታገኛላችሁ። ደናሁልኝ።